አባባ ዛሬ እኔ ዛሬ ማስተምራውን ትምህርት ላንተ ማልናገርም ብሏልና፣ ልሰማቹ ቁጭ ያለው ከናንተ ጋር እግዚአብሔር ከናንተ ጋር ይሁን። ሁላችም ኮፍሊንት ሼር ያረገን እንከታተላለን። አባ ምድረፎ ሰድቻለሁ። እሺ፣ ሁላችሁንም በናዝሬቱ ጌታ በኢየሱስ ክርስቶስ ደም ከዓለም ኢዲፋትና ከድግድግ ጨለማ አወቶ ለሰማያተ ሰማይ ለሶስተኛ ሰማይ ለእግዚአብሔር መንግስት መርጦ ቅዱሳን ልጆቼ እያለ ቅዱስ ማናን ቅዱስ ቃሌን እየመገበ የቆየኔን የቆየችሁን ልጆችን በአብ በወልድ

እንደ ሕያው አምላካችን እግዚአብሔር ፈቃድ ተሰብስበን አደም ብለን የነፍሳችን ምግብ የሆነው ቅዱስ ቃሊን አብረን እንማራለን። አስተምራለሁ የሚል የእግዚአብሔር መንፈስ እንጂ ሰው እንደዚህ አይልም። እኔ አስተምራለሁ ማለትን አልወድም፣ እንማራለን ማለትን እወዳለሁ። ስለዚህ አሁን ወደ ቃሉ ውስጥ እንገባና ተም ከዚህ በኋላ የሚላችሁን አብረን የምንነጋገረው ሆነ የተለያየውን ፕሮግራም እንሄዳለን። አሁን ወደ ቃሉ እንሄድና በቃሉ ከነገር ሁሉ የበለጠው ነገር ምን እንደሆነ ስለምናውቅ በትንቢተ ኤረምያስ ምዕራፍ 27 ከቁጥር አምስት ላይ እንዲህ ይላል ቃሉ ምድሪቱን በምድሪቱ ፊት ያሉትን ሰዎችንና እንስሶችን በታላቅ ሀይሌና በተዘረገችው ክንዴ ፈጥር ያለው ለአይኔም መልካም ለሆነው ይሰጣታለው ይላል በዚህ ቃል መሃከል የጌታ የኢየሱስ ዋና ቁንጮ ሀሳብ ያለው ከልብ ጋር ነው። ሰው ፊትን ያያል፣ እኔ ልብን አያለው ይላል እግዚአብሔር አምላካችን። እግዚአብሔር ያለው ጉዳዩ ሁል ጊዜ ከልብ ጋር ነው። ልበ ንጹሆች ብፁዓን ናቸው እግዚአብሄርን ያዩታል ይላል ማቴዎስ አምስት ምንተኛ ቁጥር ላይ በዚህ ቦታ እጅግ በጣም የሚገርመኝ ነገር ምንድ ነው ምድርቱን በምድርቱ ፊት ያሉትን ሰዎችን እና እንስሶችን በታላቅ ሀይሌና በተዘረጋችው ክንዴ ፈጥርያለው ለአይኔ መልካም ለሆነው ሰው ይሰጣታለሁ ለዚህ ቃል ሰውንም ለሰው ይሰጣታለው። እኔ የሚገረመኝ ምንድን ነው? ምድሪቱ በምድሪቱ ላይ ያሉትን ሰዎችንና ምድሪቱ የተሸከመችውን ሁሉ ለአይኔ መልካም ለሆነው ሰው ይሰጣለሁ። እኔ ልቡን ሳይ ልቡ ለአይኔ መልካም ለሆነው ሰው ይሰጣታለሁ ነው ጌታ ያለው በመጽሐፍ ቅዱስ። ልቡ መልካም ያልሆነውን ንጉስ የሆነውን ዳዊትን ልቡ መልካም ለሆነው ለሚረባው ለአንድ ሰው ሲሰጥ እና ያለን እግዚአብሔር፣ ጉዳዩ ከልብ ጋር ነው ያለን። በአንደኛ ሳሙኤል አ ሁለተኛ ሳሙኤል ምዕራፍ አራት ላይ እንዲ የሚለውን ቃል እናያለን። ዳዊት በእግዚአብሔር ፊት ክፉ ስራ ሰራ፣ አመነዘረ፣ ነፍስን አስገደለ። እግዚአብሔር ጦር ሜዳ ሂድ ሲል አሽከሩን ልኮ ቀርቶ እግዚአብሔር የማይወደውን ስራ ሰራ። አሁን ያ ዳዊት ክፉን ስራ ከሰራ በኋላ እግዚአብሔር ዳዊትን በብዙ ቅጣት ቀጠው። ሁለተኛ ሳሙኤል ምዕራፍ 24 ከቁጥር አስር ላይ ሶስት አይነት መቅሰፍት በፊት አቅርቤ ያለው ከነዚህ አንተ ራስህን መርጠ አንዱን ውሰድ ይላል።

የእግዚአብሔር መልአክ በኦሪና በያቡሳዊ ሰው አውድማ ላይ እህል በሚወቃበት ላይ ቆመ መልአኩ በዚያን ጊዜ ዳዊት ቀርቦ እንዲያለ እግዚአብሔር ሆይ ጥፋትና ክፉን ስራ የሰራሁት እኔ ነኝ። ይህ ሰይፍ በኔና በአባቴ ቤት ላይ ይሁን እንን ምንም ነገር ያላደረጉ በጎች ሰዎች

መሰውያ ለእግዚአብሔር አቅርብ መቅሰፍቱ ከእስራኤል ሊከለክል ሰድ አለ። ከዚያ በኋላ ዳዊት ወደ ኦርና ሄደ። ኦርና ዳዊትን አይቶ ንጉሴን ወደ ቤቴ ያመጣው ምንድር ነው እባኮትን ብሎ በእግሩ ላይ በወደቀ ጊዜ ተው፣ እኔ ካንተ እህል የሚወቃበትን ቦታ ወስጄ ለእግዚአብሔር መሰውያ ለመስራት ነው ከእስራኤል መቅሰፍት ይከለከል ዘንድ አለ። ኦሪና ምን አለ? ድሮም ልቡ ከእግዚአብሔር ጋር ያለው ማይረባ ገበሬ ቡቱቶ ለብሶ የሚዞር ጸጉሩን አስተካክሎ የማውቅ ታጥቦም የማውቅ ጠዋት ከበሬዎች ጋር እርሻ ሜዳ ሄዶ አርሶ የበሬዎችን ሳር ቀንበር መውፋር ተሸክሞ የሚመጣው ደካማ ገበሬው ጌታዬ ንጉስ ሆይ፣ እኔ አሁን ለባሪያ ለርሶ ሁለት በሬዎችን እሰጣለሁ እንጨትንም እሰጣለሁ። የበሬና የበሬ ቀንበርና ሌላ ሌላ እንጨትም አለ። የሚያስፈልገውን ሁሉ በሙላት እሰጣለሁ ይቀበሉ ብሎ ብሎ ካለ በኋላ ዳዊት እንዲህ አለ፣ በሬዎችንም ሌላ ይቀውንም ካንተ ያለ ዋጋ ለእግዚአብሔር አላቀርብም። ስለዚህ ሀምሳ ሰቂል ብር እሰጥሃለው አለ። በሀምሳ ሰቂል ብር ሁለት በሬዎችንና እርሻ መሄደውን ሁሉ ያብ መውቅያ መሄደውን ገዛ። ለእግዚአብሔር መስዋዕት አቀረበ። በኦሪና በደካማ ገበሬ እጁ ሸካራ በሆነው ገበሬ የተበላሸ ቢሆን ልብሱ ጽዳት የሌለው ቢሆን ሁሉም ነገር የማይረባ ቢሆን፣ ይሄ ገበሬው ኦሪና የኢያ ቦስቴ ሰው ልቡ ከእግዚአብሔር ጋር ስለሆነ፣ ልቡ ከእግዚአብሔር ጋር ያልሆነውን ዳዊትን መሬቱን አይደለም እህል የሚወቃበት ያቺ የተመነጠረችውን ስፍራ ወስቶ መስዋይትን ባደረገ ጊዜ ከእስራኤል መቅሰፍት ተከለከለ። ልቡ ከእግዚአብሔር ጋር ያለው ሰው ቢጸል ከህዝቡ በሽታ ይከለከላል። ከህዝቡ ችግር ይከለከላል። ከህዝቡ መቅሰፍት ይከለከላል። ከእግዚአብሔር አደጋ ይከለከላል። ከራሱ ሕይወት ደግሞ ክፉ ነገር ሁሉ ይንከባለልና ቅዱስና ንጹሕ ሰው ሆኖ ይኖራል። ለእግዚአብሔር ከልብ ጋር ነው። ዋናው ነገር ያለው ከልብ ጋር ነው። እኔ ዛሬ ወንጌልን ከማ ለማገልገል ከጀመርኩኝ እ ሰማኒያ አመት ከሰማኒያኛው አመት ኤው ገና 80 አንድ አመት ሊሆነኝ ወደ ሶስት ወር ብቻ ቀርቶኛል። በዚያም ላይ አሁን አይኔ ወንጌልን በትክክል ያነባል። መነጽር በአይኔ አላደርግም። አንድ ነገር አውቃለሁ፣ ልቤ ከእግዚአብሔር ከሆነ የዓለም መቅሰፍት አይደርሰኝም። የመጣው ችግር ተከባልሎ ሌላ ቦታ ይሄዳል። በኔ ላይ ደባ የሚፈጥር ሰይጣን እና ሰይጣን የላከውም ሰው እራሱ እዚያ ቦታ ይሞታል፣ ይጠፋል። በበቆሎ ጎተራ አስራ አምስት ቀን ስምንት ሰው ሆነን ታስረናል። ሳንቀመጥ ሳንተኛ እነዚያ ሰዎች እኔን ያሳሰሩኝ ሁሉ ሞቱ። እኔ በህይወት አለሁ። አስራ ዘጠኝ አስራ ዘጠኝ ሀያ ሶስት አመት ከቂጥ እስከማጅራት ድረስ በሶስት በቅሎ አላንጋ ተገረፍኩኝ። ጀርባዬ ልክ እንደ እንጀራ ፍርፍር ተበትሎ እያለ በዜ ስቃይ ማዕከል ጌታን ሲቀበል ይህንን ያደረጉ ሰዎች ሞቱ፣ እኔ አለው። ልቡ ከእግዚአብሔር ጋር የሆነ ሰው ይኖራል፣ መልካም ነገርን ያያል፣ የእሱ ሞት ወደ ህይወት ይለወጣል። በሱ ላይ የሚነሳ ሲጠፋ፣ እሱ ቆሞ እግዚአብሔርን ታሪክ ይናገራል። ሌላው አሁን ዳዊት በኋላ ይህንን ካደረገ በኋላ እግዚአብሔር ይቅርብ ያለው ዳዊት ብሏል። ለዳዊት ከእግዚአብሔር በታች መድኃኒቱ ማነው? ይህ ፊደል የማውቀው ይህ ስልጣን የሌለው ይህ ከሞፈር ከቀምበር ከማጭድ ከተለያዩት እርሻ መሳሪያ ጋር እጁ የሻከረው ጸጉሩን ለማስተካከል የማይችለው ልብ? ልብሱን ለማጠብ የማይችለው ቡቱቶ ታጥቆ እርሻ የሚያርስ ሰው ያሰው፣ በሰው እይታ የማያምረው ልቡ ከእግዚአብሔር ጋር ስለሆነ እግዚአብሔር ስለሚያምረው እግዚአብሔር ወደ ኦሪና እያቡስቴ ሰው ጋር ሂድ፣ በሱ አውድማ መሠዊያ ስራ። ያንትም የእስራኤልን መቅሰብት ይከለከላል። ልበ ንጹህ ሰው መቅሰብትን፣ የራሱንም የላለውንም በማከልከል ሰው በሰላም እንዲኖር በጸጋ እንዲኖር እሱ ጌታ ወይ ብሎ ሲናገር እግዚአብሔር ስለሚሰማው ለሁሉ መድኃኒት ነው። አሁን ምን እያልኳችሁ ነው? በምንም ተአምር ከእግዚአብሔር ጋር ልባችሁ ንጹህና ቅዱስ አድርጋችሁ እንድትሄዱ ነው ለማለት ፈልጌ ነው። ሌላው ይሄ ብሉይ ኪዳን ነው። ወደ አዲስ ኪዳን እንምጣና ሐዋርያ ስራ ምዕራፍ ዘጠኝ ቁጥር አስር ላይ እግዚአብሔር ወደ እግዚአብሔር ሰው ወደ አንድ ገበሬ ሃናንያ ወደሚባለው ሰው ሄደ ሄዶ ሃናንያ ሳውል የተባለ የጠርሴስ ሰው በአንድ አይሁዳዊ ቤት ተኝቷል። አይኑ እውር ነው ለማየት አይችልም። ይሄ ደግሞ ሶስተኛ ቀኑ ነው። ሄዴ በራሱ ላይ እጅህን ጫንበት። አንቴ ከጫንኪበት አይኖቹ ያያሉ፣ በሱ ላይ መንፈስ ቅዱስ ይሞላበታል የወንጌልን አደራ ተሸክሞ ለዓለም ሁሉ የጌታን ቃል የሚናገር መሳሪያ ይሆናል ብሎ ሲል ሐናንያ እንዲህ አለ። ጌታ ሆይ የዚህን ሰው ታሪክ በኢየሩሳሌም ሰምቼ ያለው ብዙ የእግዚአብሔርን ሰዎች ገሎ፣ አስሮ በወይኒ ቤት ጨምሮ፣ አሁን እዚህ ደማስቆ ያሉትን እኛን ሊያጠፋን እየመጣ ያለ ሰው ነው ሲል አይ፣ አይሉ ደክሟል። አሁን በሜዳ ላይ ደመስቆ ሲመጣ ደመስቆ ሜዳ ላይ ከካብት ጥዬ አይኑን አውጥቼው ደክሞ አሁን እኔ ለነ ያገለግለኝ ለእኔ የተመረጠ እቃ ነው። ስንትና ስንት ነገር እንደሚሸከም እኔ አመለክታለሁ እና ልጄ ሀናንያ ሂድ ብሎ እግዚአብሔር ካለ በኋላ። ያ አናንያ ብታዩት ተመልከቱ። ሀሁ ፊደል የማያውቀው ምኑንም የማይሰራው አንድ ገበሬ በእግዚአብሔር ፊት ልቡ ንጹህ ስለሆነ ይህንን አራት ዲግሪ ያለውን ሳውልን አንተ እጁን እኔ እኔን እንዲቀበል አድርገኝ ይላል። ሳውል በራሱ ኤሌመንታሪ ዲግሪ ያለ ነው። በኢየሩሳሌም የህግ ዲግሪ፣ የብሉይ ኪዳን መጽሐፍ ዲግሪ፣ ሶስት ዲግሪ ያለ ነው። እንደገና ደግሞ የጎጆ ኢንዱስትሪ ጉዳይ እጅ ስራ ተምሮ አራተኛ ዲግሪ የያዘ ሰው ነው። ሃናንያ ግን ዲግሪው ማጭድ ነው፣ ሞፈር ቀንበር ነው፣ እርሻ ነው። እግዚአብሔር ግን እጅህ እንሄደ በራሱ ለጫን ይላል። ምን አይነት እጅ ደግሞ ምን አይነት ራስ ላይ፣ ምን አይነት ራስ ላይ፣ በሁሉም ነገር ላይ ሙሉ በሆነው ራስ ላይ፣ የመንግስት ባለስልጣኖች ለሚታዘዙለት ራስ ላይ፣ እንደገና አገሩ ሁሉ ለሚንቀጠቀጥበት ራስ ላይ አንተ እጅ ጫንበት። አልችልም ስንቱን እኔ አንተ እንደምትመጣ ነግር ያለው ይሄ እጁን በራሱ ላይ ጫንበታል። አናንያ በኋላ በእግዚአብሔር ቃል ተሸንፎ ሲል በአንድ ሰው ቤት ሐዋርያ ጳውሎስ በአንድ አይሁድ ቤት አለ። አይሁድ ቤት ገባና ሳኦል ሆይ፣ በመንገድ ካንተ የተገናኘው ኢየሱስ ልኮኝ መጥቻለሁና አሁንም በራሴ ላይ እጄን አደርጋለሁ አይኒ ያያን መንፈስ ቅዱስ ይሞራብሃል የጌታን ቃል ታገለግላል ብሎ እጁን ጫነና ጸለየ። ከዚያ በኋላ የባለ አራት ዲግሪው አይን በአንድ በጌታ በኢየሱስ ስም በሚያምንና ልቡ ንጹህና ቅዱስ በሆነው ሃናንያ ሐዋርያ ጳውሎስ የሐዋርያ ጳውሎስ አይን ሶስት ቀን የታወረ በቃ ለማየት ቻለ። እንደገና ለማነጋገርም ቻለ። ጌታን ተቀብያለው እርሱ አምላክ ነው፣ ከእንግዲህ ወዲያ ለእግዚአብሔር እኖራለሁ ብሎ ቃል ኪዳን ገብቶ በዚህ ቦታ የክርስቶስ ነገር ምኑንም ከማውቆ ከአንድ ገበሬ ወንጌልን ተማረ። በመንፈስ ቅዱስ ተሞላ። ጌታን ለማገልገል ተነስቶ ሄደ። ሁል ጊዜ ለእግዚአብሔር ምን እና ከማን ጋር አለ? መገናኛ ልቡን ንፁህ ከሆነው ሰው ጋር አለ። እውነተኛ ከመሆነው ሰው ጋር አለ። ስለዚህ ነው ዮሴፍ ዘፍጥረት 39 ላይ የጳውጥፋራ ሚስት በፈተነችው ጊዜ እመቤቴ፣ ስሚ እኔ በእግዚአብሔር ፊት ያለው ሰው ነኝ። ያንቺ ባለቤት ሚባለው እንጀራና አንቺ ሚስቱ ስለሆነ ሁለቶቹ ብቻ ናቸው። ለዚህ ቤት ኃላፊ ሰራተኛ ገዥም እኔ ነኝ። ያም ብቻ አይደለም በህያው እግዚአብሔር ፊት በዓይኑ ፊት እንዲህ ያለውን ክፉ አጥያ ሰርቼ ጌታ ሆይ እርደኝ ለማለት እንዴት እችላለሁ አለ። በእግዚአብሔር ዓይኑ ፊት አለ ያ እግዚአብሔር ለግብፅ ሀገር በሞላ ንጉስ አደረገው፣ ባረከው። ልበ ንጹሖች ሁልጊዜ ራስ ይሆናሉ እንጂ ጅራት አይሆኑም። ይባረካሉ ያድጋሉ እንጂ ወደ ኋላ አያድጉም። አሁን ልጆቼን የሚማክራችሁ ነገር ፊትን ለማየት ይመቻናል፣ ግን እግዚአብሔር ልባችንን ያየናል። የሚገርመኝ ነገር የሚገርመኝ ነገር በዚህ መጽሐፍ ላይ ሁለተኛ ሳሙኤል ምዕራፍ 3 ላይ እጅግ በጣም የሚያስደንቀኝ ነገር ዳዊት አው ቤተ ክርስቲያንን አንቴ አትሰራም፣ አንተ አትሰራም፣ ደም በእጅ አለ። የአንቴ ልጅስ ሶሎማን ይሰራል። ዳሩ ግን እየሰራ በማን ይሰራል የእስራኤል ኃጢያት ሁሉ ተደምስሶ ሚረት ባገኘበት ልቡ ከኔ ጋር በሆነው በኦርና አዱማ ትላንትና በሬዎችን ገዝተ መስዋይት በሰዋሂበት በኦርና መሬት ቤተ ክርስቲያን እንስራ። ለሚን? ኦርና ለሬ የቅርብ የልብ ዘመዴ ነው። የልብ ቅርቤ ነው። ስለዚህ አርጅቶም ቢሆን እሱ በዚህ ቤተ ክርስቲያን እንዲገባ እንጨት ድንጋይ ተሸክሞ እንዳይቸገር አሁን በሱ ቤተ በሱ መሬት ቤተ ክርስቲያን እንስራ ብሎ ንጉስ የዳዊት መሬት እያለ የንጉስ ባለ ስልጣኖች መሬት እያለ ብዙ ሌላ ሌላ ሰዎች መሬት እያለ እግዚአብሔርን ያማረው የማን መሬት ነው? የኦር ነው፣ የድሃው የአንድ ገበሬው ልቡ ከእግዚአብሔር የሆነ ሰው በዚያች ቦታ ተተከለ። እግዚአብሔር የራሱን ቤተ መቅደስ በልባችን ልባችን ንጹህ ቢሆን ይተክላል፣ በረከቱን ይተክላል፣ ቅዱስ ቅድስናውን ይተክላል፣ ሰላሙን ይተክላል፣ ጸጋውን፣ በረከቱን ሁሉንም እግዚአብሔር ይተክላል። ያ ልበ ንጹህ ሰው የሆነው ነገር ነው። በዛሬ ማታ ከእናንተ ጋር ከወንጌል የማካፍለው ነገር ስለዚህ የእግዚአብሔር ዘመድ ማን ነው? ልቡ ንጹህ የሆነ ሰው በአለም ነገር ከአለም ነገር ከስጋ ነገር ከሰይጣን ነገር ከክፉ ነገር ዲያብሎስ ከሚያመጣው ነገር ሁሉ ተከልክሎ ልቡን ንጹህ ካደረገው ሰው ጋር እግዚአብሔር የትም ቦታ አለ። ዮሴፍ ከዘመዶቹ የለም፣ ከማንም ጋር የለም፣ ግን ልቡ ንጹህ ሆኖ ከእግዚአብሔር ጋር ሲኖር እስር ቤት ገባ! በኋላ እስር ቤት ወዳስገባችው ሰውዬ ለዚያች ሴትየዋ ንጉሶ ነው ከላይ ተቀምጦ! ሳትሞት በህይወት ውርደቷን ተሸክማ! የዮሴፍን አይን ሳታይ እያፈረች እንድትኖር አደረገ እግዚአብሔር! በእግዚአብሔር ከፍ የሚል ሰው በእግዚአብሔር አይን ፊት ቃሉ እንዲህ ይላል! ምድሪቱን! በሚድሪቱ ፊት ያሉትን ሰዎችን እና እንስሶችን በታላቅ ኃይልና በተዘረገችው ክንዴ ፈጥር ያለው ለአይኔ መልካም ለሆነው ይሰጣታለሁ፣ ይላል። ትምህርት አንደኛ በየው አምላካችን አችን በእግዚአብሔር ፊት ስንወጣ ስንገባ ስንቀመጥ ስንነሳ ከወንድም እህቶች ጋር ስንነጋገር እንደብረታችን ልባችን ንጹህ ይሁን፣ ሲያስብ አይምሯችን ንጹህ ይሁን በክፉ ሊባክለን ከሚመጣው ከዲያብሎስ መልክተኞች ተጠብቀን ንጹህ ልብ፣ ንጹህ አይምሮ ንጹህ አገልግሎት፣ ንጹህ መውጣት መግባት፣ ንጹህ እንጀራ ስንበላ ስንጠጣ፣ ሁል ጊዜ በዘዳግም ምዕራፍ 23 ከቁጥር 14 ላይ ቃሉ እኔ ሊባርኪህና ጠላቲን ለመጣ ወደ ሰፈሪ ሄዳለሁና ማን ያውቃል አንድ ማይመች ነገር አይቼ ለጠላት አሳልፌ ሰጥቼ እራሴ ወደኋላ ተመልሼ እንዳ አልመለስ፣ ሰፈሪ የተቀደሰ ይሁን ይላልና ልባችን ሰፈሪ ማለት ልብህ የተቀደሰ ይሁን ማለቱ ነው። ስለዚህ ሁልጊዜ ባያ አምላካችን በእግዚአብሔር ፊት ከምንም ነገር ከማንም ነገር ልባችን በአምላካችን ፊት ንጹህ ይሁን፣ ይህ ነው በዛሬቱ እለት እግዚአብሔርን ሲጸልይ ሁልጊዜ እግዚአብሔር ንገር ያለኝን እንጂ እኔ ከራሴ በፍጹም አልነግርም፣ አልችልም። እኔ አስተርጋሚ ነኝ እንጂ የቃል ተናጋሪ አይደለሁም። ተናጋሪው ኢየሱስ ነው፣ የሰረኝ ነው፣ የፈጠረኝ ነው። እፈራዋለሁ። አሁንም እጅግ በጣም እፈራለው እንቀጠቀጣለው። ቃሉንም ለማስተማር ስል ከተቀጠቀጥኩ በኋላ አባ ሆይ እኔ ለትርጉም እነሳለው ለማስተማር ተነስ ብዬ ጸልዬ ነው የምነሳው። ስለዚህ ልባችን ለእግዚአብሔር ንጹህ ይሆን እግዚአብሔርን የሚያሳድር ይሆን፣ እግዚአብሔርን የሚያስደስት ይሆን። ሰውን በአፍ አታልለን ልንሸኘው እንችላለን፣ ግን እግዚአብሔር የልባችን ቀዜ ነውና በእግዚአብሔር ፊት በመውጣታችን በመግባታችን ሁልጊዜ እግዚአብሔርን እየፈራን ልባችንን ለእግዚአብሔር አሳልፈን ሰተን እግዚአብሔርን በመምሰል ሕይወት እንድንኖር እንዲ ይላል ቃሉ። ምድሪቱን በምድሪቱ ፊት ያሉትን ሰዎችንና እንስሶችን በታላቅ ኃይሌና በተዘረጋችው ክንዴ ፈጠርሁ ለዓይኔ መልካም ለሆነው እሰጣታለሁ ብሏልና። መልካም ነገር ከእግዚአብሔር እጅ ይገኝላችሁ። በመልካም ነገር ተባረኩ። ቃሉ እንዲህ ይላል። እግዚአብሔር ቃሉ ለዘላለም ለሕይወታችን ለኑሯችን ለእድገታችን ለመውጣት ለመግባታችን ጌታ ይባርክልን። በቃሉ ተባረኩ፣ በቃሉ እደጉ፣ በቃሉ ኑሩ። የቃሉ ባለቤትም ከእናንተ ጋር ይሁን፣ በኢየሱስም የተባረካችሁ ይሆኑ ይላለሁ። እግዚአብሔር ጸጋውን፣ በረከቱን፣ ኃይሉን ዘላለም ድጋፉን አይለያችሁ። በነገር ሁሉ ተባረኩ። ሐሳብ፣ እቅድ፣ ዓላማ፣ ፕሮግራማች ሁሉ በኢየሱስ ክርስቶስ ስም ስኬታማ ይሆንላችሁ። በዚያ በጸጋ በቃሉ ሙላት በመንፈስ ቅዱስ ኃይል በሰውና በእግዚአብሔር ፊት ከአሌም የሚወረወረው ምንም ክፉ ነገር ሳያገኛችው በክርስቶስ መንፈስ ቅዱስ ጥበቃና ከላላ ኪባባ ውስጥ ሆናችሁ ለእግዚአብሔር ክብር ብቻ ኑሩ። ጌታ አብዝቶ ይባርካችሁ ይላችኋለሁ። አሜን።